የአድማ መከላከል አባላት ዘላቂ ሰላምን በማስፈን ህብረተሰቡ ከገጠመው ችግር እንዲወጣ ማድረግ እንደሚጠበቅባቸው የምሥራቅ ጎጃም ዞን አስተዳደር አሳሰበ። ስልጠናቸውን ያጠናቀቁ የሰላሳ ሶስተኛ ዙር የአድማ መከላከል አባላት በደብረ ማርቆስ ከተማ አቀባበል ተደርጎላቸዋል። ወንደሰኗ ዝርዝር አለሁ በብር ሸለቆ መሰረታዊ የውትድርና ማሰልጠኛ ትምህርት ቤት ስልጠናቸውን ያጠናቀቁ የሰላሳ ሶስተኛ ዙር ምልምል የአድማ መከላከል አባላት ደብረ ማርቆስ ከተማ ሲደርሱ አቀባበል ተደርጎላቸዋል። በመርሃ ግብሩ የተገኙት የምሥራቅ ጎጃም ዞን ምክትል አስተዳዳሪ ዋላባተ ወታደርነት ለዓላማ በመጽናት ህይወት ከፍሎ ሀገር ለማስቀጠልና ለህግ የበላይነት መከበር ዘብ የሚቆም ነው ብለዋል። በዞኑ ተመድበው የመጡ ተመራቂ የአድማ መከላከል አባላት ዘላቂ ሰላም በማስፈን የዞኑ ሕዝብ ከገጠመው ውስብስብ ችግር እንዲወጣ ኃላፊነት ተጥሎባቸዋል ብለዋል። ሕዝባችን ምን ያህል ስቃይ ውስጥ እንዳለ እናንተም ታውቃላችሁ። አውቃችሁ መሯችሁ ነው። በዛ በጨለማ ዘመን ሰልጥናችሁ ሕዝባችሁን ጋር የገጠመውን ችግር ለመጋፈጥ ሕይወት ከፍላችሁ ሕይወት ለማስቀጠል እዚህ ደረጃ ላይ የደረሳችሁና በዚህ አጋጣሚ ዞናችን ከጨለማ ወደ ብርሃን እየተሸጋገር ባለንበት የተገኛችሁ የክልላችንና የሀገር ሀብት በመሆናችሁ ለቀጣይ ከነባሩ የጸጥታ ኃይላችን አብረን ተጋግዘን ህዝባችን የዕለት ከዕለት ኑሮውን የሚገፋበት የጀማመራቸው የልማትና የመልካም አስተዳደሮች የተሳለጡ እንዲሆኑ አደራያል። እንኳን ደስ አላችሁ ማለት እፈልጋለሁ። የደብረ ማርቆስ ከተማ አስተዳደር ምክትል ከንቲባ ስለሽ ተመስገን የአድማ መከላከል ተመራቂዎች ከሌሎች የጸጥታ መዋቅር አባላት ጋር በመቀናጀት መንግስት እያደረገ ያለውን የህግ ማስከበር ስራ በማገዝ ህዝቡ በሰላም ወጦ በሰላም እንዲገባ የተሰጣቸውን ተልዕኮ በአግባቡ እንዲወጡ ማሳስቧል። ዛሬ ላይ የተመረቃችሁ የሰላሳ ሶስተኛ ዙር የአድማ መከላከል አባላት መንግስት እያደረገውን ያለውን የህግ ማስከበር ስራ ተጨማሪ አቅም የምትሆኑና ህዝባችሁ በሰላም ወጥቶ በሰላም እንዲገባ የበኩላችሁን አስተዋጽኦ የምታደርጉና ትልቅ አስተዋጽኦና ጉልህ ድርሻ ያላችሁ በመሆኑ ለዚህ በመብቃታችሁና በችግር ውስጥ ላለው ህብረተሰባችሁን ከችግር ለማውጣት በመድረሳችሁ እንኳን ደስ አላችሁ ማለት ትፈልጋለሁ። በማሰልጠኛ ተቋሙ ለወራት ያገኙትን ወታደራዊ አቅም በመጠቀም ስምሪት ላይ ካሉ ሌሎች የጸጥታ ኃይሎች ጋር በመቀናጀት የተሰጣቸውን ተልእኮና ግዳጅ በአግባቡ እንደሚወጡ የሰራዊቱ አባላት ተናግረዋል። ህዝቡ በችግር ውስጥ ስላለ እሱን በቀን ገበሬውን እየተሰቃየ ነው። ተማሪዎች እንዳይማሩ ስለሆነ በእነሱ እንዲማሩ እናደርጋለን። ስልጠን በሁሉም ተተነ አዚም እየታለ ነው። እንግዲህ ያለውን ነገር ተሳሰን ሰላም ለማድረግ ክላሽን ያው በቃ ከዛ ካለው ጦር ጋር ከነባር ጦር ጋር በተቀናጅተን በ በሚገባ ካትልን አገራችን ነጻ መውጣት ነው። በመርሃ ግብሩ የአራተኛ ሻለቃ አድማ መከላከል ምክትል አዛዥ ኮሎኔል አወቀ አራጌን ጨምሮ ሌሎች የዞንና የከተማ አስተዳደሩ የመንግስት የስራ ኃላፊዎች